ጉድ የሚያስብሉ የዓለማችን አምስት ወታደራዊ ትዕይንቶች። ትራምፕ ለልደታቸው የአሜሪካን ጦር ሰልፍ ሊያስወጡ ነው። ወታደራዊ ትርኢት ማለት የአንድን ሀገር ድል ወይም ነፃነት አሊያም የወታደራዊ ተቋማት ምስረታ ቀን አስመልክቶ የሚካሄድ ድንቅ ትርኢት ሲሆን በዛን ዕለት የማይወጣ የትጥቅ አይነት፣ የማይገለጥ መሳሪያ፣ አደባባይ የማይገኝ ተመልካች የለም በሀገራችን ኢትዮጵያም በተደጋጋሚ አስደናቂ ወታደራዊ ትርኢቶችን በአደባባይ ተመልክተናል። ታዲያ ዓለም ላይ በታሪክ ከተካሄዱ ወታደራዊ ትርኢቶች መካከል አምስቱ ታሪካዊና አስደናቂ ሲሆኑ፣ የሚመጣው አንዱ ደግሞ አስቂኝ ነው። ሰላም፣ የተወደዳችሁ የሰሞንኛ ቤተሰቦች፣ ከሰሞኑ አንድ አስቂኝ ነገር ተሰምተዋል። አሜሪካ ትልቅ ወታደራዊ ትዕይንትን በሰኔ 14 ለማካሄድ ሽር ጉድያለች ነው ነገሩ። ግን የውጥረትና የውዝግብ መነሻ ሆኗል። ምክንያቱም የሞቀው ድግስና ወታደራዊ ትዕይንት የሚካሄደው ለፕሬዚዳንት ዶናልድ ትራምፕ 79ኛ ዓመት ልደት በዓል ነው። አስቂኙ ነገር ይሄ ነው። ይሄ ወታደራዊ ትዕይንት በብዙ ሚሊዮን ዶላሮች የሚፈስበት ሲሆን ዓለም ላይ በታሪክ ከዚህ የላቁ ብዙ ወታደራዊ ድንቅ ትዕይንቶች ተካሂደው ነበር። ሁሉም ግን የፕሬዝዳንታቸው ልደት ለማክበር አልነበረም። እኛ ታዲያ በዛሬው ጥንቅራችን ከትራምፑ የልደት ድግስ ተነስተን ዓለም ላይ ተካሂደው በታሪክ የማይረሱትን ድንቅ አምስት ወታደራዊ ትዕይንቶችን ከሩሲያ እስከ ቻይና፣ ከሰሜን ኮሪያ እስከ ፈረንሳይ ብሎም እስከ አሜሪካ በደረጃ እናስቃኛቸዋለን። ታዲያ በቆይታችን በዝርዝር ትርኢቶች የወጣባቸውን ውጪ፣ የተገኘውን የተመልካችና የወታደር ቁጥር፣ የወጣውን የመሳሪያና የትጥቅ አይነት እንዳስሳለን። አብራችሁን ቆዩ። ለትራምፕ የሚደረገው አስቂኝ ወታደራዊ ትርኢት በቅርቡ የሚካሄደው ወታደራዊ ትዕይንቱ ላይ ከ6686 በላይ ወታደሮች ይሳተፋሉ። 92 ከባድ ተሽከርካሪዎች እነ ኤማን አብራም ታንክን ጨምሮ ይራወጣሉ። ሲኤች 47 እና ዩኤች 60 ጨምሮ 50 የጦር ጀቶች ትዕይንቱን ያደምቃሉ። ሰባት ወታደራዊ ባንዶች እና የጎልደን ናይት የፓራሹት ቡድኖች ይሳተፋሉ። ይህ ሁሉ የሚሆነው ለዶናልድ ትራምፕ ልደት ነው። ትዕይንቱ ከፔንታጎን እስከ ዋይት ሀውስ ይዘልቃል። ይህ ደግሞ ከአራት ሰዓት በላይ ይወስዳል። በጠቅላላ ለዛች አጭር ሰዓት ደግሞ ከ50 እስከ 90 ሚሊዮን ዶላር ወጪ ይደረጋል። ትራምፕ ታዲያ ይህ ነገር እንዲደረግላቸው ፍላጎት ያደረባቸው በ2017 በፈረንሳይ የተካሄደውን ባስቲል ዳይ ወታደራዊ ትዕይንት በተመለከቱበት ወቅት ነበር። በጊዜው እንደውም በግል ማህበራዊ ሚዲያቸው አጋርተውት ነበር። አንዳንዶቹ ግን እንዲህ ይላሉ፤ ይሄ ኤጎ ፕሬድ ነው። ማለትም ለፕሬዚዳንቱ የግል ፍላጎት ተብሎ የሚደረግና የሀገርን ሀብት የሚያባክን ነው። ከዛም ባለፈ የዋሽንግተንን መንገዶች ያበላሻል ይላሉ። ነገር ግን ይሄ የሚመጣ የልደት ወታደራዊ ትዕይንት አለም ላይ ታይቶ ካለፉ አምስት ድንቅ ወታደራዊ ትዕይንቶች ጋር የሚወዳደር አይደለም። አምስቱን በደረጃ እናያቸው። አንደኛ፣ ሞስኮ ያበደችበት የሶቪየት ህብረት የድል ቀን ወታደራዊ ትዕይንት 1945 ጊዜው ሰኔ 24 1945 ነው የሞስኮ ቀዩ አደባባይ የዓለም ድንቁንና የማይረሳውን ወታደራዊ ትዕይንት እያስተናገደበት ቀን በዕለቱ የሚከበረው ደግሞ ሶቪየት ኅብረት በሁለተኛው የዓለም ጦርነት ጀርመን ላይ ናዚን ያሸነፈችበት ዕለት መታሰቢያ ነው አደባባዩ ላይ እልፍ ዝናብ እየወረደባቸው ከ2 ሚሊዮን በላይ ሰዎች ታጭቀው ትዕይንቱን ተመለከቱት ከመላው የሶቪየት ግንባር የተውጣጡ ከ40 ሺህ በላይ ወታደሮችም በሚደንቅ መልኩ ተአምራዊ የሆነ ወታደራዊ ሰልፍ አካሄዱ በትዕይንቱ ላይ ተጨማሪ እግረኛ ወታደሮች ተሳትፈው ቀዩን አደባባይ ያደመቁት ከ30 ሺህ በላይ አጋዥ ኃይሎች አደባባዩን ሞሉት። ከ280 በላይ በወቅት የጦር ሜዳ ንጉሥ የነበሩ ቲ134 ታንኮች አቅማቸውን አሳዩ። እንደ አይኤስ 2 ያሉ ድንቅ ታንኮች ለሶቪየት ሕዝቦች ተገለጡ። ከ1850 በላይ ወታደራዊ ተሽከርካሪዎች አደባባዩን ፈነጩበት። እንደ ካቱሺ ያሉ እውቅ የሮኬት አስወንጫፊዎችም ለመጀመሪያ ጊዜ ለሕዝብ ታዩ። በሰማይ ላይ ደግሞ ሚጋ 15 የጦር ጀቶች እንዳንበሳ ጓሩ። በጠቅላላው በዛን ቀን ሞስኮ አበደች። የትዕይንቱ መሪ ኮማንደር ማርሻል ጆርጂ ከፊት ለፊት ትዕይንቱን ነጭ ወታደራዊ ልብስ አድርገው መርቁ። ወታደሮቹ የተዘቀዘቀ የናዚን ባንዲራ ይዘው አሸናፊነታቸውን ለህዝባቸውና ለዓለም ዘከሩ። በጠቅላላ ያ የሚደንቅ ወታደራዊ ትዕይንት ታዲያ ከ150 ሚሊዮን ዶላር በላይ ወጥቶበት ነበር። የሶስት ሰዓቱ ትዕይንት ታዲያ ዝም ብሎ ትዕይንት ብቻ አልነበረም፣ የሶቪየትን የበላይነት ለዓለም የገለጠ ድንቅ ትርኢትም እንጂ። የተዘቀዘቀ የጥላትን ባንዲራ በአደባባይ ይዞ ከመንጎራደድ በላይ አሸናፊነት የለም ይላሉ ሁለተኛ፣ የፍራንስ ባስቲል ዳይ ልዩ ወታደራዊ ትዕይንት ነሐሴ 14 1919። አስደናቂ ትዕይንቱ የአንደኛው የዓለም ጦርነት አብቅቶ የፈረንሳይና አጋሮቿ ድልና ነጻነት የተከበረበትና የታወሰበት ነበር። በአይናቸው የተመለከቱ ሰዎች ትዕይንቱ ተአምራዊ ነበር ይላሉ። ማለትም በፈረንሳይ እውቅ አደባባይ ቻምፒስ ኢልስ አስደናቂውን ወታደራዊ ትዕይንት ለመመልከት ከ3 ሚሊዮን በላይ ሰዎች ታድመው ነበር። ከ50 ሺህ በላይ ደግሞ ከፈረንሳይ፣ ከብሪታንያ፣ ከአሜሪካና ከቤልጅየም የተወጣጡ ወታደሮች ተሳትፈውበታል። 8 ኪሎ ሜትር በሸፈነው አስደናቂ ትርኢት ላይ ታዲያ ከ1000 በላይ ከባባድ መድፎች፣ ከ300 በላይ ድንቅ ታንኮች እንዲሁም ከ200 በላይ ስፓድ ኤክስ 4 ተዋጊ ጀቶች ትዕይንቱን አድምቀውታል። ያንን ድንቅ ዕለት እንዳይረሳ ያደረገው ደግሞ በጦርነት የቆሰሉ ወታደሮች አልጋቸው ላይ እንዳሉ በትግል ጓደኞቻቸው ትከሻ ላይ ሆነው ሰልፉን ሲመሩ መታየታቸው ትዕይንቱ ላይ የወታደሮቹ መስዋዕትነት ሕዝቡ ልቡ ዘልቆ በመግባት ለደቂቃዎች አካባቢው በጸጥታ ተውጦ ነበር። ዓለም የማይረሳው የወታደራዊ ትርኢት ታዲያ በጠቅላላ ከ100 ሚሊዮን ዶላር በላይ ወጪ የተደረገበት ሲሆን በወቅቱ ከ500 በላይ ፈረሶች፣ ከ20 በላይ ወታደራዊ ሙዚቃ ባንዶች እንዲሁም 50 ግዙፍኛዎች የትዕይንቱ ድምቀት ነበር። ያንን ድንቅ ትዕይንት ታዲያ ያሳየው የፈረንሳይ ከጦርነቱ ፈጥኖ ማገገም ብቻ የወቅቱ አላይ ዲኒቲ ወይንም የሀገራቱን አንድነት ለዓለም ያስተዋውቀ እንጂ። ሶስተኛ የዩናይትድ ስቴትስ የገልፍ ጦርነት ድል መታሰቢያ ወታደራዊ ትዕይንት ሰኔ 8 1991፣ ወቅቱ ሰኔ 8 1991 ነው። ከበረሃው የአሸዋ መብረቅና ድል በኋላ አሜሪካ ጉልበቷን ለዓለም ለማሳየት ቴክኖሎጂዋ መርቀቁን ለጠላጦቿ ለመንገር የተደረገ ድንቅ ወታደራዊ ትዕይንት። በዚያ ወቅት ትልቁ ናሽናል ሞል ወደ ወታደራዊ ማሽኖች ማሳያ ተቀይሮ ነበር። በጠቅላላ በዚያ ትይንት ላይ ከ8800 በላይ ወታደሮች፣ ከ80 በላይ ኤም1 ኤ1 አብራምስ ታንኮች፣ ብራድሊ ተዋጊ ተሽከርካሪዎች እንዲሁም ፓትሪዮት ሚሳይሎች የዋሽንግተንን አደባባይ ሙሉ ሲዞር የዋሉበት ቀን ነው። በሰማይ ደግሞ 40 ኤፍ 15 ኢግል ሴ ጦርጀቶችና አፓች ሄሊኮፕተሮች ቤቱ ቦምባ አዝናቢ ጦርጀቶችን ጨምሮ ተራውጠውበታል ያንን ድንቅ ትዕይንት የመሩት ደግሞ የገልፉን ጦርነት ዲዛይን አድርገውታል የሚባሉት የጦር አርኪቴክት ጄኔራል ኖርማል ሲሆኑ ለ1.2 ሚሊዮን ተመልካች ህዝብ ሰላምታ እየሰጡ በድል መንፈስ አደባባዩን አቋርጠውታል በወቅቱ 12 ሚሊዮን ዶላር የወጣበት ትዕይንቱ ከ 200 ሺህ እስከር ጫማ በላይ የሚሰፋ ስክሪን ላይ ወደፊት የሚመጡት ቆይቶ የሚመጡ ሚሳይል ዲዛይኖች ለውዳጅም ለጠላትም ታይተው ነበር ወታደራዊ የሙዚቃ ባንዶች ስዊት ጆርጂያ ብራውን የተሰኘውን እውቅ ወታደራዊ ሙዚቃ የተጫወቱ ሲሆን በአንዴ ካስር ሺህ በላይ ፊኛዎች ወደ ሰማይ ተለቀዋል ያ ድንቅ ትርኢት ለዓለም ትልቅ መልእክት ነበረው የአሜሪካን ጦር የሚገዳደር ማንም የለም የሚል ከዓመታት በኋላ ምናልባት አልባት ከዛ የሚልቀው ትዕይንት በትራምፕ ፍላጎት አሜሪካ ደጃፍ ላይ ቆመዋል አራተኛ፣ የቻይና ፒፕልስ ሪፐብሊክ ሰባኛ ዓመት አኒቨርሰሪ ቤጂንግ 2019። የቻይና ፒፕልስ ሪፐብሊክ ማለትም 7 ሰባኛ ዓመት የገዢው ፓርቲ የምስረታ ቀን በጥቅምት 1 2019 ሲከበር ቻይና ድንቅ አቅሟንና ወታደራዊ ብቃቷን በአስገራሚ ወታደራዊ ትዕይንት ለዓለም ገልጣለች። ታዲያ በቤጂንግ የሚገኘው እውቁ ቲያንሜን አደባባይ ከ15000 በላይ ወታደሮች፣ ከ550 በላይ ወታደራዊ ተሽከርካሪዎች፣ ከ160 በላይ ጦር አውሮፕላኖች የተሳተፉበት ድንቅ ወታደራዊ ትርኢትን አስተናገደ። በወቅቱ ታዲያ ከተገለጡት መሳሪያዎች መካከል አህጉር አቋራጭ ባላስቲክ ሚሳይሎች፣ አሜሪካን ጨምሮ በ30 ደቂቃ ውስጥ ማጥቃት የሚችሉ ድንቅ የኒውክሌር አረሮች እና ተአምራዊ J20 ተዋጊ ጀትና ሮቦቲክ ታንኮች ለመጀመሪያ ጊዜ ይፋ ተደርገዋል። የቻይናው ፕሬዚዳንት ዢ ታዲያ እንደ ማኦ ለብሰው ከሁንጋይ ሊሞዚን ወጥተው ወታደራዊ ሰላምታ በመስጠት በትዕይንቱ የቻይናን ድንቅ ወታደራዊ አቅም ለዓለም አሳይተዋል። ከ200 ሚሊዮን ዶላር በላይ የወጣበት ያ ድንቅ ትዕይንት ታዲያ ከ15 ሚሊዮን በላይ ተመልካች የታደመበት፣ ከ70ሺ በላይ ፊኛዎች የተለቀቁበት፣ ወታደራዊ ባንዶች ወታደራዊ ሙዚቃዎችን የተጫወቱበት፣ ከ100ሺ በላይ ሰዎች ለዝግጅቱ መማር ሽር ጉድ ያሉበትና የቻይና ድንቅ አቅም ለዓለም የተገለጠበት አስደናቂ ትዕይንት ሆኖ አልፏል። በወቅቱ ከማይረሱት ነገሮች መካከል ደግሞ በሰው ሰራሽ ክሎት ወይም ኤአይ የሚመራ ተገልጦ ዓለም ጉድ ብሎ የነበረ ሲሆን የቻይና የቴክኖሎጂ አቅም ወደ ላቀ ደረጃ እየተሸጋገረ መሆኑን ያሳየ ድንቅ ትርኢትም ነበር። አምስተኛ፣ የሰሜን ኮሪያ 75ኛ ዓመት የድልና የነፃነት ቀን 2020፣ ፒዮንግያንግ ሰሜን ኮሪያ። ጥቅምት 10 ቀን 2020 የ75ኛ ዓመት የነፃነት ቀን ዋስታ ከበር ማለትም መሪዎቿ እንደሚሉት ከአምባገነን አገዛዝ ነፃ የወጡበትን ቀን ማለት ነው። ድል ባለወታደራዊ ትዕይንት ቀኑን አድምቀው ነበር። ያ ድንቅ ትርኢት ማለት የሰሜን ኮሪያ በመሪዋ ኪም ጆንጉን እየተመራች እንደ አውሶንግ 16 ያሉ ድንቅ አህጉር አቋራጭ ሚሳይሎችን የገለጠችበት እልፍ የሚሳይል ትርኢቶችን በ32 ሺህ ወታደሮችና ከ200 በላይ የሚሆኑ ወታደራዊ ተሽከርካሪዎች ታጅበ የደመቁበት አዳዲስ የቲ 62 ታንክ አይነቶች የተገለጡበት ነበረ። አስደናቂው የሰሜን ኮሪያ ድንቅ ወታደራዊ ትርኢት የተካሄደው በእውቁ ኪም አደባባይ ሲሆን በወቅቱ ምንም አይነት ዓለም አቀፍ ሚዲያዎችም አልተጋበዙም፣ ቀረጻዎችም አልተፈቀዱም። በጠቅላላ ወደ 1 ሚሊዮን ተመልካች የነበረው ትርኢቱ ሚግ ዘጠኝን ጨምሮ ከ120 በላይ የውጊ አውሮፕላኖች አስደናቂ ትርኢት አሳይተዋል። ትዕይንቱ በጠቅላላ ከ50 ሚሊዮን ዶላር በላይ የወጣበት ሲሆን ወታደሮቹ የሚደንቅ ዘመናዊ ዩኒፎርም አድርገው ነበረ። የኪም አባትም በሚደንቅ የሆሎግራም ምስል የታዳሚዎቹ ታይተው ነበር። ወታደራዊ ሙዚቃዎች በወታደራዊ ባንዶች የተጫወቱ ሲሆን፣ በሰሜን ኮሪያ ታሪክ እንደዚህ አይነት ትዕይንት ታይቶ አይታወቅም ነበር። የተወደዳችሁ የሰሞኛ ቤተሰቦች ወታደራዊ ትዕይንት ዝም ብሎ ጉራ ለመልቀቅ አሊያም እዩ ለማለት የሚደረግ ብቻ ሳይሆን ለጠላት አቅምን ማሳያ፣ ወዳጅ ጠላት መለያና ወደፊት የሚመጣን ቴክኖሎጂ መግለጫ ነው። ለዛሬ ወደ እናንተ ያደረስነውን ምርጥ አምስት ወታደራዊ ትዕይንቶችን ያስቃኘንባችሁ ጥንክር በዚሁ እናበቃለን። ከወደዳችሁት ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቡኑን ሰናይ ጊዜ